ቪዲዮ በተለይ መዳም ቤት የም ለምትሰሩ እህቶቼ ትምህርት ትሆናችኋል ብዬ አስባለሁ። ስምንት ዓመት ሙሉ እየለፋች ባሌ ነው ትዳሬ ነው ብላ ያዘችውን ገንዘብ ሁሉ የስምንት ዓመት የለፋችበትን ገንዘብ በሙሉ ሰጥታው መጨረሻ ላይ ግን ያደረጋትን ጉድ ብትሰሙ በጣም ነው ልብ የሚሰብረው። ምን እንዳደረጋት እነግራችኋለሁ። እንዲሁም ደግሞ ለብዙዎቻችሁ ትምህርት አረብ ቤት የምትሰሩ ሀገር ላይ ትዳር አለኝ ብላችሁ ብራችሁን ሁሉ ነገራችሁን አሳልፋችሁ የምትሰጡ እህቶቼ፣ ከብዙ እህቶቻችን ልንማር ከእንደዚህ ከደረሰባቸው ሰዎች ልንማር ይገባል ማለት ነው። አሰላሙ አሌይኩም ወራህመቱላይ ወበረካቱ ውድ ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው። አላ ስብን ታላ በያላችሁበት ሰላማችሁን የብዛልኝ እናንተንም በያላችሁበት አላህ ይጠብቃችሁ እያልኩኝ ዛሬ በጣም በሚያሳዝን ነገር ነው የመጣሁት። ግን ለእኛ ለሁላችንም ትምህርት ስለሚሆነን እኔም ከደረሰብኝ ነገር እንዲሁም ደግሞ እችሜታችን ላይ የደረሰው ነገር እናንተም ላይ እንዳይደርስ ትምህርት እንድትወስዱበት ፈልጋለሁ ማለት ነው። ለምን ብትሉ ሁላችንም ግዴታ እኛ ላይ እስኪደርስብን ድረስ መጠበቅ አለብን ብዬ አላስብም። ከሰዎች መማር አለብን። ሞኝ ሰው ከራሱ ይማራል ራሱ ላይ ደርሶበት ማለት ነው። ብልጥ ሰው ግን ከሰው ይማራል ሳይደርስበት ሰዎች ላይ በደረሰው ነገር እኔም መጠንቀቅ አለብኝ ብሎ ከነሱ ትምህርት ወስቶ ራሱን ያስጠንቅቆ ከዚህ ነገር ራሱን ይጠብቃል ማለት ነው። ወቷቸዋል። እኛ ደግሞ የአረብ ሀገር ሴት በጣም ርህሩህ እና በጣም እዛኝ በጣም መሳቢ ስለሆንን በትንሽ ነገር ነው የምንታለለው። በትንሽ ነገር ነው ሰዎች የሚያጠቁን። ብልጥ ሰዎች በትንሽ ነገር ነው የሚያጠቁን። ሙኝ እንደሆንን ደካማ ጎናችን ስለሚያውቁ ብቻ እኛን እያጠቁናል ማለት ነው። ገብቷችኋል። እባካችሁ እህቶቼ ከእንደዚህ አይነት ነገር ጥንቃቄ ልትወስዱ ይገባል ማለት ነው። እኔም ከስንት ጊዜ በኋላ ነው ትምህርት ወስጄ ዛሬ ላይ እንደዚህ ላወራ የበቃሁት ማለት ነው። እና መጀመሪያ ላይ እኔም ተጎድቻለሁ፣ እኔም ተበልቻለሁ፣ እኔም ብዙ ያን ያክል ጉዳት ባይደርስብኝም ባመንኩ ሰው ተገድቻለሁ። ገብቷችኋል ባመንኩት የራሴ ባልኩት ሁሉ ነገሬን አሳልፌ በሰጣሁት ሰው ጉዳት ደርሶብኛል ማለት ነው። ስለዚህ እዚህ ጋር መጥቼ እንዲሆኛለው እንዲሆኛለው ብዬ ሳይሆን ልነግራችሁ የፈለግኩት ግን ከደረሰብኝ ነገር አንጻር ለእናንተም ትምህርት ልሰጣችሁ ስለፈለግኩ ነው ማለት ነው እና እኛ ስናምንና ስንወድ በተለይ የአረብ ሀገር ሴት ወላሂ አንድን ሰው ካመነች እና ከወደደች እንኳን ብር አይደለም ህይወቷን አሳልፋ ትሰጠዋለች እና ወላሂ ስለዚህ፣ በደካማ ጎናችን ገብተው ሊጎዱ እንደሚፈልጉ ሰዎች ግን እኛ ራሳችንን አሳልፈን መስጠት አለብን ብዬ አላስብም። ለምን ጥንቃቄ ማድረግ አለብን፣ ከሰዎች መማር አለብን እና እባካቸቶቼ፣ ወላ በደካማ ጎናችሁ ገብተው ሊያጠቋችሁ በሚፈልጉ ሰዎች ላይ ይሄ ጉዳት እንዳይደርስባችሁ ተጠንቀቁ ማለት ነው። መግቢያ ላይ ያያችኋት ልጅ እና እንደ ማንኛውም ሰው ሰርቼ እለወጣለሁ ብላ ከሀገር ትዳሯን ይዛ ወደ ስደት መታ ነበረ። እሷ ግን እንደዛም ሆኖ አረብ ቤት እየሰረች እየተቃጠለች ስንት ፈተና እያሳለፈች ያን ሁሉ ስምንት ዓመት ሙሉ ሰርታ ለሱ ነበር አሳልፋ የምትሰጠው። ማ በሱ አካውንት ነበር የምትልከው። በቃ ትዳሯ ነዋ፣ ግዴታ በቃ ልጆቹ አባት ነው፣ ትዳሯ ነው፣ አምነዋለች። ከዛ ያዘችውን ነገር፣ የምትሰራቸውን ነገሮች ሁሉ ለሱ ነው የምትልከው ማለት ነው። ለምን ቤት ጊዛ እንዲያድርግ እንዲያድርግ ከመጣው እንደዚህ የሆነን ህይወታችን እንመራለን በሚለው ማለት ነው እና ከዛ ብሩን ስትልክለት ኖሯ። ከስምንት ዓመት በኋላ ግን በቅርብ ያን እንኳን ያያችሁትን ቪዲዮ ባሏ ሌላ አግብቶ ከሌላ ሴት ፎቶ ተነስቶ ለእሷ ደረሳት ማለት ነው። ከዛ ስታጣራ እሷን ትቶ ሌላ እንዳገባና የራሱን ህይወት እንደጀመረ ሰማች ማለት ነው። አስቡት እንግዲህ መዳም ቤት ሆናችሁ ማንም በሌለበት እናንተ ብቻችሁን የሚረዳችሁ እና የእናንተ ችግር ከችግር የሚያወጣችሁ ሰው በሌለበት፣ ቤተሰብ በሌለበት፣ አይዞሽ አብሽር ያልፋል ብሎ እንኳን የሚያረጋጋችሁ ሰው በሌለበት መዳም ቤት ሆናችሁ ይሄንን ነገር ስትሰሙ ምን ያክል ልባችሁ ይሰበራል? ምን ያክልስ ጉዳት ደርስባችኋል? አስቡት። እንግዲህ ጓደኛ ካላችሁ፣ የራሳቸው የሆነ ሰው ካለ ይረዳችኋል፣ እንድትረጋጉም ደግሞ ያደርጋችኋል ማለት ነው። እች ልጅ ግን መዳሚቷ፣ ቆማ እየቀረጸች የመዳም ልጅ ቆማ እየቀረጻቻት ነው። እች ግን እየጮኸች ራሷን እየደበደበች እየወደቀች፣ በዛው እንደንትን ነው የሆነች አብዳ ነው ያለችው ማለት ነው። እና እና ቪዲዮና ፎቶውን ስታይ የነገጠች ለምን እሷ ባሏ ነው የራሷ ነው። ትዳሬ ቤቴ የነጌ ቀን አልፎልኝ ከቤቴ ከልጆች ጋር ከባሌ ኖርበት ብላ እሷ ስንት ትልም። እሱ ግን የራሱን ህይወት ጀምሯል ማለት ነው እሷ አንትቶ እሷ በላከችውና በለፋችበት ስንት መስዋትነት በከፈለችበት ብር እሱ የራሱን ህይወት ሌላ ሴት አግብቶ እሷ በለፋችበት ቤትና በለፋችበት ንብረት ላይ እሷ ደሟን። ወላሂ እኔ በጣም ነው የምናደደው። ለምን አረብ ሀገራት ላይ ሆነን የምናሳልፋቸው ነገሮች ስለማቀው እኔም ሰርቼ ደርሶብኝ ስለማቅ ማለት ነው። ገብቷችኋል። እንደዚህ አይነት ነገር በሚደርስባቸው እህቶቼ በጣም ነው የማዝነው። ለምን ማንኛውም ነገር የደረሰበት ሰው ነው የሚያውቀው። ሰርቶ ያየ የደከመ ስንት መስዋዕትነት የከፈለ ሰው ነው የሚያውቀው እና ሀገር ሆናችሁ እንኳን እንደዚህ ሆኝ እንደዚህ እኮ ነው የምንለፈው፣ እንደዚህ እኮ ነው የምንሰራው ብለን እንኳን ለቤተሰቦቻችን ብንናገር ማንም አይሰማንም፣ ማንም አያምነንም። በቃ ለጊዜው አዎ አይዞሽ ምናምን ብለው ሳይረዱን የሚቀሩ ሰዎች አሉ ማለት እዚጋ አሁን ይሄ ሀያ አራት ሰዓት መጥበቅ ውስጥ ነው የምሰራው። የማርፍበት ጊዜ እንኳን የለኝም። ወላሄ ይሄ ቪዲዮ በትንሹ በጊዜ ተነስቼ አሁን ለምሳሌ ማታ ላይ ሰዓት ስታ ነው የምተኘው። ካዘነ በኋላ እቃጥቤ ጥቤ መጥበቃ ዝቼ ብን ብዬ ሰዓት ስታ ተኛለው። ከዛ ሰዓት ናሽ ዙሁር አዛን እያለ ወይም ደግሞ አንድ ሰዓት ላይ ነው የምነሳው። ከዛ ሄዶ እስከ ስድስት ሰዓት ከለሊቱ ማለት ከጠዋቱ እስከ ስድስት ሰዓት እዛው ነው የምቆየው ማለት ነው። ከሚተኛበት ጊዜ ላይ ስራው ሰርቼ ሙሉበት ሰዓት ይበልጣል ማለት ነው። እዚ ጋ በጊዜ ተነስቼ በጣም እንትን ቶሎ ቶሎ እንድጨርሳቸው የምፈልጋቸውን ነገሮች እየሰራራው ነው፣ ገብቷቸዋል። ይህንን ሁሉ እንኳን ስሰራ መዳሚ አታይኝም፣ እሷ ተኝታለች። የራሷን እንቅልፏን እንትን ትላለች። እኔ ግን መጥበክ ላይ ሆኜ ስንት ከሀያ በላይ ሴት ነው የጠራችው ዛሬ ማነው አዚማ አለ። ትናንትና ደግሞ ከመተኛቴ በፊት ሾርማውንም ቶርትላውንም እንዲሁም ሰንቡሳ ጁብን፣ ሰንቡሳ ዲጃጅ እንዲሁም ደግሞ ሰንቡሳ በንትን በስጋ ነገር ሰርቼ ጃህዝ አድርጌ ነው የተኝሁት፣ ገብቶቻል። አሁን ግን በቃ ከተነሳው ከመጥበሴ በፊት መስራት ያለብኝ ነገሮችን እየሰራራው ነው። ሾርባ ከአንድ ጎን ጥጅ አለው ከዚህ ደግሞ ኩረት በጣት ስር ብላኝ ያለች ያን ሁሉ እየሰራው በዚህ በዚህ እየዞርኩ ከመጥበኩ እንዲህ እየዞርኩ ነው የሚውለው ማለት ነው። እና ምንደክም ራሱ አይመስላቸውም። ይህን ሁሉ እንኳን ሰርተን ሳናርፍ በቃ ለነጌ ዛራችንን ሳይሆን ለነጊያችን እያሰብን ዛሬያችን እንኖር አንኑር የምናቀው ነገር የለም። እኛ ግን ለነጊያችን እያሰብን ነጌ እኮ የተሻለ ቀን ይኖራል፣ ነጌ እኮ ህይወታችን ይቀየራል፣ ከቤተሰቦች ጋር በደስታ ኖራለሁ፣ ልጆቼን አሳድጋለሁ፣ ለልጆቼን ያየሁትን መከራ ልጆቼ እንዳያዩብን ብለን ከብላቸው መስዋዕትነቶች አሉ። ግን የሚረዳንና ይህንን ችግራችን የሚያቀልን ሰው የለም። አስቡት እንግዲህ በዚህ ፈተና ውስጥ ሆነ ያን ሁሉ አመት ስምንት አመት ማለት እኮ ቀላል አደለም። በዛ ሰዓት ሀገር ላይ ሆና ልጆቿን አሳድጋ ሌላ ወልዳ የምትልበት ሰዓት ነው። ግን ስደተ ላይ ማታ ትንሹም ትልቁም እየጮኸባት እየሰራች ነው ያለችው። ያን ሁሉ እንኳን ሰርታ መስዋዕትነት እንኳን ከፍላ ማንም የተረዳት የለም። ባሏ ግን ሌላ አግብቶ ነው የጠበቃት ማለት ነው። እዚህ ጋር ጌማት ሊሰራ እያዘጋጀው ነው። ሾባዬ አልቋል። ኩረት ብጣጥስ ጨርሻለሁ። እንዲሁም ደግሞ በቃ ያልሰራሁት ነገር የለም። አሲር ምናምን ሰራርቼ ተላጃ ውስጥ አድርጌ ያለሁ ያን ሁሉ እየሰራው እንኳን ሴትዮ ተኝታ ነው ያለችው ልጆቿን። አንኩር ወላሂ ለአዚም አላህ ምስክሬ ነው። እቤት ውስጥ ሶስት ትልቅ ልጆች አሉ። አንድ እንኳን መጥተው ማንኪያው እንኳን አያነሱም ማለት ነው። ማንኪያ ገብቷቸኋል። ማንኪያው እንኳን አያነሱልኝም። እንኳን እኔ ስራ እየሰራው እነሱ ቁጭ ብለው እኔን ያዛሉ ማለት ነው። ይህን ሁሉ እየሰራው እንኳን እኔን ለማዘዝ በቃ ይጠሩ ይጣራሉ። ያኔ እጮኸባችኋለሁኝ። ከዛ ምንድን ነው ይሉኛል ማለት ነው። እንዴት ነው ምንድን ነው የምትይኝ ከዘነ ምን ላት አለው መሰላችሁ? አንዳንድ ጊዜ እኔ የደረሰብኝና እኔ የማደርገውን ነገር በእኔ ቦታ ሆነች ስላላየሽው አትረጅኝም ይሆናል ግን በእኔ ቦታ ሆነሽ እዩ ነው ምላት ማለት ነው ብዙ ጊዜ ከዛ ይቅርታ ብላኝ ትወጣለች ማለት ነው። እና እና እንደዚህ አይነት ፈተናዎች ሁሉ ያሳለፋችሁ ሰዎች ሰዎች ችግር ደረሰብን ባሌ ካዳኝ ብሬን በላኝ ሲሉ በጣም ነው የሚያሳዝነው። በተለይ ደግሞ ባሎቻችሁ ሲሆኑ በቃ የራሳችሁ ህይወታችሁ ትዳሬ ብላችሁ ደግሞ የምታደርጓቸው መስዋዕትነቶች አሉ። እንዲሁም ደግሞ አንዳንዶቹ ደግሞ ጭራሽ በፍቅረኛም እንኳን የሚበሉ አሉ ማለት በባል የሚበሉት ወላሂ ላዚም አልፈርድባቸው። ለምን ትዳራቸው ነው ባላቸው ነው። ወዶ ወዳ ፈቅዳ ትዳሬ ነው ብላ እንትን ስደት ሀገር ላይ ወጣች ህይወቷን ለመቀየር እና ትዳሯን ለምትን የተሻለ ህይወት እንድትኖር በቃ ሰርታ የሆነ ብሬዛ ገብታ ሀገር ላይ የሆነ ህይወት እንዲኖራት ብላ ነው ከሀገር የምትሰደደው ማለት ነው። እና ከመጡ በኋላ ፍቅረኛ ይዘው ለሚበሉ ተላዝንላቸውም። ለምን ስደት ላይ አይመጣ ነው? እኛ ሰርተን ለመለወጥ ነው። ግን ትዳር ይዛችሁ በትዳር በቃ ባላችሁ የእናንተ ነው። በቃ እሱና እናንተ አንድ ናችሁ። በጣም ደግሞ እኛ በጣም ነው የምናምነው ሰውን ማን ነው? ሰውን ስናምን ደግሞ ችግራችን ምንድን ነው? በቃ አይናችን ይጨፈናል። ብዙ ጊዜ ማለት ነው አይናችን ይጨፈናል። የምናውቀው ነገር የለም። ከዛ በኋላ ደግሞ የሚያጋጥመን ነገር ሌላ ነው ማለት ነው እና እዚ ጋ ሴትዮዋ መታ ነው ለካ ተቀርጻለች፣ አላየኋትም ነበር እና አላህ ይጠብቃችሁ። እህቶቼ ተጠንቀቁ። ልጅቷ ላይ የደረሰባትን ነገር አይታችኋል። ግዴታ እናንተ ላይ እስኪ የሚደርስባችሁ እኔ ከአካቴው ብር አትላኩ ሳይሆን ለራሳችሁ የሆነ ነገር መያዝ አለባችሁ። የሆነ እንኳን እንደዚህ አይነት ነገር ቢያጋጥማችሁ እንኳን እናንተ ሀገር ገብታችሁ የራሳችሁ የምታቋቁሙበትና ከዛ ችግር የምትወጡበትን ብር መያዝ አለባችሁ። ብር ካላዛችሁ ማንም አይፈልጋችሁም። ብር ሲኖራችሁ ነው ሁሉም የሚፈልጋችሁና፣ አላህ ይጠብቀንም ይጠብቃችሁም። ሰላም አለይኩም ወራህመቱላሂ